ኢትዮጵያና ደቡብ ሱዳን በሁለትዮሽ የኢኮኖሚ ትብብራቸው ዙሪያ ተወያዩ። የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካለኝ ከደቡብ ሱዳን የፋይናንስ ሚኒስትርና የነዳጅ ተጠባባቂ ሚኒስትር ማርያል ዶንግሪናተር ጋር ውይይት አድርገዋል። ውይይቱ የሀገሪቱን የኢኮኖሚ ትስስር ማጠናከር ያለመ ነው ተብሏል። ሁለቱን ሀገራት በመሰረተ ልማት፣ ኢነርጂ፣ በኃይል ትስስርና በሌሎች የልማት ስራዎች ማስተሳሰር ያለውን ፋይዳ በተመለከተም ሀሳቦችን ተለዋውጠዋል። በተጨማሪም የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካለኝ ከሚኒስትሩ ጋር በነበራቸው ቆይታ በቀጣናዊ ሰላምና መረጋ ጋት ላይ መክረዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ለኢትዮጵያ ታምረት ንቅናቄ የላቀ ውጤታማነት ተቋማት የተቀናጀና የተናበበ አሰራር መተግበር እንዳለባቸው የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። የኢትዮጵያ ታምረት ንቅናቄ አምስት ክላስተሮች የ2017 በጀት ዓመት የስምንት ወራት እቅድ አፈጻጸም እየገመገሙ ነው። የኢንዱስትሪ ሚኒስትሩ መላኩ አለበል በግምገማቸው መክፈቻ ባደረጉት ንግግር በኢትዮጵያ ታምረት ንቅናቄ ለውጥ ማምጣት የቻሉ በርካታ ስራዎች ተከናውነዋል ብለዋል። የአምስቱ ክላስተር ኮሚቴዎች ከመደበኛ ስራቸው ጎን ለጎን ለንቅናቄ ውጤታማነት ከፍተኛ ሚና መጫወታቸውንም ል የአምራች ዘርፉ እድገት የሁሉንም ተቋማት ድጋፍና ርብርብ እንደሚጠይቅ አንስተው ለኢትዮጵያ ታምርት ንቅናቄ የበለጠ ውጤታማነት የተቋማት ቅንጅታዊ አሰራር ወሳኝ ነው ብለዋል። መረጃው የኢንዱስትሪ ሚኒስቴር ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር ጋር ብቃት ያላቸው አሽከርካሪዎችን ለማፍራት የሚያስችል የመግባቢያ ሰነድ ተፈራረሙ የስምምነቱ ዓላማ ብቁ አሽከርካሪዎችን በማፍራት በሀገራችን የሚደርሰውን የሞት የአካል ጉዳትና የንብረት ውድመት በመቀነስ የመንገድ ደህንነትን ለማስፈን ና የኢትዮጵያ አሽከርካሪዎችን በዓለም ደረጃ ተፈላጊነታቸውን ማሳደግ እንደሆነም ተገልጿል የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ና የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ስምምነቱን ተፈራርመዋል ሁለቱ ሚኒስቴር መስሪያ ቤቶች ባደረጉት ስም ስምምነት በአሽከርካሪዎች ስልጠና ላይ በጋራ በመስራት ጥራት ያላቸውና ዓለም አቀፍ ደረጃቸውን የጠበቁ የአሽከርካሪነት ስልጠናዎችን ማዘጋጀት፣ ብቁ የሆነ የአሽከርካሪነት ሙያ አሰልጣኞችን ማፍራት እንዲሁም በአሽከርካሪዎች ምክንያት የሚደርሰውን የትራፊክ አደጋ መቀነስ የሚሉ የጋራ ግቦች ተቀምጠዋል። መረጃው የትራንስፖርትና ሎጂስቲክስ ሚኒስቴር ነው።